ምናርግሽ? ነበር ረስተሾ ነው? እኔ ምንም አላስታውስ። ከረሳሾ፣ እየቀለድሽ ነበር ማለት ነው። እስኪ አስታውሽኝ፣ እና ነበር፣ ወይም ማን ነበር የሚለውን አስታውሳለሁ። ከኔና ከሀና ማንን ትመርጫለሽ ስልሽ ሀናን ያልሽኝ ነው። እሱ ነው እንዴ? አው አስታውሽ። እየቀለድሽ ነበር አይደል? አራን፣ እየቀለልኩ አይደለም። ምን የምርሽን ነው ሰላምዬ? አው የምርኝ ነው። ሀናን ለረጅም ጊዜ ነው ማቃት። ከአንቺ ይልቅ እሷ ቀርበኛለች። ግን እኮ ደግሞ እኔ እህትሽ ነኝ። መወለድ ቋንቋ ነው ይላል ምናሴ። ይሄ ደግሞ የደም ጉዳይ ሳይሆን የልብ ጉዳይ ነው። እውነትሽን ነው ሰላም። አዎ ሀና፣ አንቺ ከመጣሽም በፊት ይሁን በኋላ ለእኔ እህቴ ናት። በደም ጉዳይ ከሆነ ደግሞ ከአንቺ ጋር በደም ከተሳሰር ነው በላይ፣ በእኔ ደም ውስጥ እየተዘዋወረ ያለው የእሷ ደም ነው። ቆይ ግን አንዴ ደም ሰጠች ብላችሁ ለምንድ ነው እንደዚህ ያቀበጣችኋት? ቢገባሽ፣ እያቀበጥናት ሳይሆን የሚገባትን ክብር እየሰጠናት ነው። ቢሆንም ለሰራተኛ እንደዚህ መንገብገብ ተገቢ አይመስለኝም። ሀና ሰራተኛ ብቻ አይደለች። ከዚህም በፊት ነግሬሻለሁ። ሀናን በደንብ ስታቂያት ትጸጸቻለሽ ብለሽኝማ ነበር። ግን ከጊዜ ወደ ጊዜ እየታየኝ ያለው የእሷ መልካምነት ሳይሆን የዚህን ቤት ሀብት ለማውረስ የምታደርገውን ጥረት ነው። ሀና ገንዘብ የምትወድ ልጅ አይደለችም። ገንዘብ ብትወድ ደግሞ ውበቷ በቂ ነበር። ለማንኛውም ሳይሽ ስራውን ይወደ